አብዛኛው ሰው ከገበያ ጥናት ነው የሚጀምረው። ራእዩ ዳን ወርክ ከኢንተርኔት ራእይ አታገኙ። ራእያችሁ ያለው ስጦታችሁ ውስጥ ነው። ን ዩ ነው። ለስኬታማ ለመሆን ይሄ ያስፈልገኝ ነበር ግን የለኝም የሚል ሰው እንዴት አድርጎ ነው የሚፈልገው ቦታ የሚደርሰው? ምንም አይነት ዋጋ ያስከፍል እንጂ የማልመክረው ነገር ምንድን ነው ብትሉ፣ በጡረታ እንዳትገለሉ። ተስፋ የምናደርገውን ነገር የሚያስረግጥ ነው ይላል እምነት ማለት ነው። ሲ ነው የሚጀምረው ትልቅ ወት አልነካነውም፣ ግን ነግተናዋል። ከመደበኛው የወጣ ዝም ብሎ መብላት መጠጣት፣ ደሞዝ መጨመር፣ ኢንካም በሁለት ማባዛት ብቻ አይደለም። ከዛም ያልፍ ኤክስትራ ኦርዲነሪ የሆነ እንዴት ነው ማድረግ የሚችለው? የሚቆጠር ነገር አለ አይደለ? ስኬታማ ለመሆን ይሄ ያስፈልገኝ ነበር ግን የለኝም የሚል ሰው እንዴት አድርጎ ነው የሚፈልገው ቦታ የሚደርሰው? ከመደበኛው የወጣ ዝም ብሎ መብላት፣ መጠጣት፣ ደሞዝ መጨመር፣ ኢንካም በሁለት ማባዛት ብቻ አይደለም። ከዛም የሚያልፍ ኤክስትራ ኦርዲነሪ የሆነ እንዴት ነው ማድረግ የሚችለው እሱን ነው የምንነጋገረው። የመጀመሪያው ምን ይመስላችኋል? በትምህርት የማታገኙት አገር ብትለቁ፣ በትምህርት ላይ ትምህርት ብትጨምሩ፣ አካደሚክ ኤሌቬሽናቸውን ሰማይ ብታስነኩ፣ የማታገኙት ነገር ምንድን ነው ብትሉኝ ኢት ኢዝ ትሩሊ ዲፕ ዲዛይር ይሄንን ማነው ይሰጣቸው አይችልም። እዚህ እዚ ጋ ፌል የሚያደርግ ሰው እዛው ጋር ያበቃል ማለት ነው። ብዙ ጊዜ በተደጋጋሚ የምናየው ፓተርን አለ። አንዱ እኔ የማየው ነገር ምንድነው መሰላችሁ? ህልም አለ ይባላል አንድ ሰው። አንዳንዱ ሰው የሚገርማቸው ነገር በቃላት ደረጃ በደንብ ከሽኖ አረፍተ ነገር ሰርቶ በፕረዘንቴንስ በምናምን በምናምን ብሎ የሆነ ነገር አለው። በሚቀጥለው ተመልሳችሁ ስታገኙት ዋት ዩ ዱዊንግ ዊዝ ዛት ስቴትመንት፣ ምንም እየሰራ አደለ የምር አንድን ነገር ለማሳካት የምር ጥልቅ ፍላጎት ያለው ሰው ሰማይና ምድር ቢጋጠም ለማሳካት የፈለገውን ነገር ከማሳካት ወደኋላ ይልም። ምክንያቱም በውጭ በኩል ያሉ ተግዳሮቶች አይደሉም ህይወቱን የሚመሩት፣ ከውስጥ ነው የሚነዳው በጣም ጥልቅ ፍላጎት የገባበት ሰው ከውስጥ ነው የሚነዳው። ፍላጎቱ ያልገባባቸው ፍላጎታቸውን ያልጸነሱ ሰዎች ወደ ውጭ በኩል ይመለከቱና ገበያውን ያጠኑና ዜና ይሰሙና ሶሻል ሚዲያ ሰርፍ ያደረጉና ስ ኖ ፖስብል ይሏቸዋል። ወይ ቢያንስ ቢያንስ ሁኔታ ቅድመ ሁኔታ ያስቀምጡላቸዋል። ህልሙ መሳካት እንዲችል እንዲህ ቢሆን ይሳካል፣ ግን እነዚህ ነገሮች ስለሌሉ ዋካን ዊዱ ይላሉ ማለት ነው። ጥልቅ ፍላጎት ማለት ተንገብግቦ መፈለግ ማለት አይደለም። ጥልቅ ምክንያት ያስፈልጋል። ልክ እንደ ሌስ ብራውን ማለት ነው። የሚታየው ዓለም ሁሉ እየተገነባው ከምንድን ነው ከማይታዩ ዓለም ነው። ምን ማለት መሰላችሁ፣ ትልልቅ ቢዝነሶች የተገነቡት ከአሉሚኒየም ፎይል አይደለም። ደ አር ቢልት አውት ኦፍ ሂውማን ኮንሽስነስ። ያ ደግሞ ሁሉም ሰው አለ። ታዲያ ዋት ዘ ፕሮብለም? አይ ሚን ዋት ዘ ፕሮብለም? ግን የእውነት እየሰማችሁ ነው? ኦኬ ዋት ዘ ፕሮብለም? ምንድን ነው ችግሩ? አሁን የምፈልገው ነገር በሙሉ እኔ ውስጥ ካለ ወዳለበት ቦታ ተመልሼ ሰርች ማድረግ ያስፈልገኛል ማለት ዳሴ ይውላችሁ የማንም እርዳታ አያስፈልጋችሁም። ይህን ስል በሰዎች መካከል ያለውን ቦንድ እያናናቁ አይደለም። ጀማሪ ህልመኛ ሰው ከራሱ ጥልቅ ፍላጎትና ከማያቋርጥ እምነቱ በስተቀር ለመጀመሪያ ጊዜ የሚፈልገው ነገር የለውም። ገና እንደጀመራችሁ ህልማችሁን ለሆነ ሰው ብትነግሩና እንደዚህ ማድረግ ፈልጌ ነበር ምናን። ኦኬ ዱ ሃቭ ዘ ማኒ ኖ። ኦኬ ከዚህ በፊት ልምድ አለ እዚህ ቢዝነስ ላይ ኖ ምን እየሆናቸው ነው የምትሄዱት? እዚህ ጋር የነበረው ኤነርጂ እዚህ ጋር ይደርሳል። ኦኬ እንትናን አታቀውም? ከዚህ በፊት ልክ እንዳንተ እንደ ማበድ ነገር አድርጎት ስራውን ለቆ ስራውን ለቆ ተው እያል ነው ማለት፣ ሽማግሌ ሁሉ ልከንበታል። እንንትና እንዲ አሻፈረኝ ብሎ ወጥቶ የተበደረውን ገንዘብ ከስሮ ይሄው መንደር ውስጥ እንትን እየሄድ ያደረገ ነው። ዶንት ዩ ኖው ሂም አይ ኖ። ልክ ይሄን ሶሲያ ያደረገ ነው ፓራላይዝድ ይሄ ፋክት ነው ፋክት አይደለም? ዳስ ኢት ብድር ልትጠይቁት የሄዳችሁት ሰው ሰብኮንሽንስሊ መጀመሪያ ካነበባችሁ በኋላ ነው የሚሰጣችሁ። መቼም አይሰጠኝም ብላችሁ ከሄዳችሁ ሄዝ ነው ጎንግ ቱ ጊቭ ዩ። ስለ እምነት ስለሆነ አሁን እዚህ ጋር የምናወራው፣ እዛው ላይ አንድ ቁጥር ላይ እንደዚህ ባይ ፌዝ ናው ፌዝ ኢዝ ቢንግ ሹር ኦፍ ዋ ዊ ሆፕ ፎር ተስፋ የምናደርገውን ነገር ምንድን ነው የምናደርገው እርግጠኛ የሚያደርግ ሀው ሳትነኩት እንደዛ ባይሆን ኖሮማ እኮ ህልመኞች ህልመኛ አይሆኑም ነበር። ኢፍ ዊ ብሪንግ ዳዊት ድሪምስ ሂር የዛን ጊዜ የነበረበትን ሁኔታ አሁን እዚህ ጋር ቢያወራል። ልክ ያንኑ ሰውዬ እዚህ ጋር ብናመጣውና ኢፍ ኢ ቶክስ ሂር አንተማ እኮ እንደዚህ አይነት ነገር ትገነባለህ ማን ሊለው ይችላል? ኖ በዲ ግን ተስፋ የምናደርገውን ነገር የሚያስረግጥ ነው ይላል። እምነት ማለት ከዚህ ነው የሚጀምረው። ትልቅ ህይወት አልነካነውም፣ ግን ነክተነዋል። አላየነውም፣ ግን አይተነዋል። ሶ? በውጭ በኩል የሚታየው ማስረጃ እንኳ ቢቃረን ልናሳካ ካሰብነው ነገር ጋር፣ የትኛውን ነው የምናምነው ማለት ነው። በውስጥ በኩል ያለው ለሰዎች ማሳየት ማንችለው ያንን ነገር ነው የምናምነው ማለት ነው። ቀጥሎ ሶስተኛ፣ አንዳንድ ሰዎች ያምናሉ እንደሚሆን፣ ግን በእነሱ የግል ህይወት ውስጥ እንደሚሳካ አያምኑ። ኤግዛምፕል ልስጣችሁ። ብዙ ሰዎች ክርስቲያኑ ቤተክርስቲያን ይሄዳል፣ ሙስሊሙ መስጂድ ይሄዳል አንድ ጥቅስ አውጥታችሁ ይሄን ነገር ታምናለህ ብትሉት፣ አሁን ለክርስቲያኑ መጽሐፍ ቅዱስ አንዱ ነገር ወስዳችሁ ይሄን ታምናለህ ብትሉት፣ yes i believe okay can you show me example in your life no አንድ ነገር ዩኒቨርሳሊ እውነት ነው ብሎ ማመንና በኔ የግል ህይወት ውስጥ ይሰራል ማለት የሰማይና የምድር ያህል የተራራቁ ናቸው። ዩ do you believe it can happen in your in your life አሁን እንግዲህ ሚራክል ሺፍት የሚያደርግበት ቦታ እዚህ ጋ ነው። ውስጥ ያለው ፓተርን ማህበረሰቡ የሰራው ሰው ሰው የሰራው ሰው እናንተ ወስታለ ፈጣሪ የሰራው ሰው ደሞ ሌላ አለ ሁለቶቹ ፍርድ ቤት እንደሚደረግ አይነት ክርክር የሚያደርጉበት ጊዜ ይመጣል ማለት ያኛው ምን ይላል ዩ ዩ ካን ዱ ኢት ባንተ ህይወት ውስጥ መሆን ይችላል ያኛው ሰው ደሞ ምን ይላል አራ መፈጠር አይችልም ምክንያቱም ይልና የተጨበጡ ማስረጃዎችን እየጠቀሰ ማምጣት ይጀምራል። ልክ ፍርድ ቤት ጠበቃዎች እንደሚያደርጉት አይነት ነገር ማለት ነው። ውሸት ነው ወይ ብትሉኝ፣ ውሸት አይደለም። የሚጠቀሱ ነገሮች በሙሉ እውነት ናቸው። ቢዝነስ ጀምራለሁ ስትሉ፣ ኦኬ፣ ገንዘብ አለ ወይ? ሰበበኛው ሰው የምትሉት ማለት ነው። ገንዘብ አለ ወይ ከሌላችሁ፣ እውነት ነው አይደል? የላችሁ ውሸት አይደለም ማለት ነው። እነዚህ የሚጠቀሱ ነገሮች ሁሉ እውነት እየሆኑ ቢቀጥሉ አሁን ምን ጠበስ ነው ጥያቄ ገብቷችሁ አላል? ልክ ነው ገንዘብ የለህም፣ ልምድ የለህም፣ ምናምን የለህም ሰው ዋት ለምን እናወራለን ታዲያ? ስለዚህ ነገር ለምን አናቆሙ? ምን ያደርጋል? ጀምረን ገንዘብ ስለሌለ ይቀራል ስለሌለ ይቀራል ልንል ከሆነ መጨረሻ ላይ ዋ ለአንድ ሰጓ እንዴት ባደርግ ነው የማደርገው የሚል ጥያቄ እንድንጠይቅ ነው። ኦኬ ገንዘብ የለኝም ግን እንዴት አድርጌ ነው ገንዘቡንም አገኘው እንዴት አድርጌ ነው ኮሚኒኬሽን ስኪሊ ማዳብረው እንዴት አድርጌ ነው የሌለኝን ነገር ማገኘው ይህን ጥያቄ እንድንጠይቅ ነው። ይሄ ነገር እዚህ ጋ የሚያስፈልገው ኤክስፔክት አናደርግም አብዛኞቻችን። ኤክስፔክት ካደረግን ግን በቀጣዩ ቀን የሚመጣው ነገር ምንድነው ብትሉኝ፣ ባህሪያችሁ ላይ ለውጥ አውቶማቲካሊ ሺፍት ይጀምራል ማለት ሰብኮንሽየስ ሺፍት ይጀምራል ከዛን ቀን ጀምሮ አንድ ደዲኬትድ የሆነ ሰው ለህልሙ ደዲኬትድ የሆነ ሰውና ደዲኬትድ ያልሆነ ሰው እዚህ ጋ ነው መንገዳቸውን የሚከፍሉት። ምንም አይነት ዋጋ ያስከፍል እንጂ ማልመከረው ነገር ምንድነው ብትሉ በጡረታ እንዳትገለሉ አንድ ጀርመናዊ ፒክ ያደረገውን 65 አመት፣ ልክ እዛ ጋር ስትደርሱ የተወሰነ ፐርሰንት ኦፍ ዩር ሳላሪ ዊል ቢ ካት። ከዛ በኋላ እዛ ውስጥ ትቀመጡና ደሞዛችሁ አንሶ ኢነርጂያችሁ ጠፍቶ ህይወት እንጆይ ልታደረጉ ማለት ነው። ኖ ኖ ኖ። አሁን ያላረጃችሁ ሰዎች እንደኔ ሽበት ያላወጣችሁ ኔቨር ሪታየር። ሰዎች ካረጁ በኋላ እድሜያቸው እንደሚያጥር ታውቃላችሁ፣ ኖርማሊ ኖርማል በሆነ መንገድ ይሄም ሳይንስ ነው። ሪታየር ካረጉበትና ስራ ከፈቱበት ቀን ጀምሮ ህይወታቸው በፍጥነት ነው ዲሰለሬት የሚያደርገው፣ ለሞት ራሳቸውን እያዘጋጅ አይ ዲሳይደድ አይ ሹድ ዱ ሶምቲንግ ን አይ ሌፍት ባህር ዳር ከዛ መጣውና አዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ ተቀጠርኩ። አይ ሃድ ፕላን እዚህ ውስጥ ምን እናደረግ ነበር? የተለያዩ ነገሮችን እናደረግ ነበር። አሳያችኋለሁ። ውስጤ የገባው ነገር ምንድን ነው? ፈጣሪ የሰጠኝ ቋንቋንና ድምፅን ተጠቅሞ የሰዎችን ውስጥ ኢንፍሉዌንስ ማድረግ የሚችል የሆነ ስጦታ እንደተሰጠኝ አውቃለሁ። ግን የተሰጠኝ ስጦታ አካዴሚክ ለማስተማር እንዳልሆነም አውቃለሁ። በምን ታውቃለህ ብትሉኝ፣ ተማሪዎች ጋ ስገባ ሁልጊዜ አይቴልዘም ዘትሮ። ያስተማርኳቸው ተማሪዎች እዚህ ጋር ካላችሁ ልትናገሩ ትችላላችሁ፣ ትችላላችሁ። ከዛ በኋላ ምንድነው የምላቸው አንተ ነህ ህይወትን መስራት ያለ፣ በዩኒቨርስቲው አይደለም ህይወትን የሚሰራው። ብዙ ኮምፕላሰንሲ ብዙ አይነት ነገር ሊኖሩ ይችላል። ሄደ ሄደ ተመርቀ ከዚህ ግቢ ስትወጣ እናንተ ናቸው እንዲያደረጋቸው የሚባለው። ተመልሳችሁ ዩኒቨርሲቲውን ልከሱ አይችሉም። ቢልድ ዮር ላይፍ። የተወሰኑ ደቂቃዎችን ይህን አውራና ወደ ትምህርቱ እገባለሁ። ወዲያውኑ ፊታቸው ይወርዳል። አንዳንድ ተማሪዎች እየተከተለው መጥተው ምን ይሉ ነበር? ደቂቃ ከምታረግ ዝም ብለህ ብትቀጥል ይሻል ነበር፣ ትምህርቱን ትተህ ማለት ነው። አሁን ዩኒቨርሲቲውንም ለቅቅ ያለው ማለት ነው። ዋራ ማይ ዱዊንግ ናው አይም ሊቪንግ ማይ ድሪም ኤንድ ኢትስ ሶ ስዊት። ያንን ቦታ እያጣጣልኩ አይደለም፣ በነገራችን ላይ የእኔ እሱ አይደለም ነው እያልኩ ያለሁት። እሱ ቦታ ጥሩ አይደለም ነው አይደለም እያልኩ ያለሁት፣ ዳት ኢዝ ኖት ማይ ፕሌይስ ነው። አብዛኛው ሰው ከገበያ ጥናት ነው የሚጀምረው። ራእዩ ዳዝን ወርክ። ከኢንተርኔት ራእይ አታገኙ። ኢቨን እኛ ሴሚናር ላይ መጣችሁ ራእያቸውን አታገኙ። ራእያችሁ ያለው ስጦታችሁ ውስጥ ነው። እንድ ዩ ኖ ዊት ዳት፣ ከዛ በኋላ ያም ፓሽን ዓለም ውስጥ አሁን ካለው ኒድ ጋር ማፕ ብናደርገው ዋት ካን ኢት ቼንጅ ሃው ካን አይ አሁን ባለ ፓሽን አንድ ሚሊዮን ሰው እንዴ ነው ማገለግለው፣ ከዛ ነው ምንጀምረ ዳሳው ዊሜክ ቼንጅ። ስለዚህ ፖይንቱ ምንድ ነው ማለት አሁን አንተና ዓለም ነው ያለው። ዓለምና አንተን የሚያገናኘው ነገር ነው አንተን ትልቅ የሚያደርግ ዩ ሰክሲድ ኖት ባይ ሃው ማች ኖ በት ባይ ሃው ማች ቫሉየብል ዩ አር ኢን ወርልድ ዓለም ውስጥ ባለህ ዋጋ ነው ስኬት መጠን የሚታወቀው። አንተ ውስጥ ካለው ስጦታ ተነስታ ዓለምን እንዴት ሊለውጥ ብለህ ካሰብክ ወዲያው በሚቀጥለው ሳምንት የሚወጣ ውጤት አታየው። ወር ውስጥም ውጤት አታየው። ወዲያው ሰማይ ነግቶ ወደ መሬት የሚመለስ ነገር አታየው። ግራጁዋሊ ግን የማያቋርጥ እድገት በእናንተ ህይወት ውስጥ መገለጥ ይጀምራል። ያንን እድገት መቀልበስ የሚችል ምንም አይነት ነገር የለም። ኢንክሉዲንግ ኢንፍሌሽን፣ ሪሴሽን ምናምን የምትሉት ነገር ለእናንተ ኦፖርቹኒቲ ነው እንጂ ሊያስቀራቸው አይችልም። ስለዚህ ምንድነው የሚያደርገው ማለት ነው ከውስጡ የሚነሳው ሰው ኤክስፓንድ ስለሚያደርግ ተጽዕኖ ከራሱ የግል ህይወት አልፎ ሌሎችን መንካት ይጀምራል። ዳስ ዋት ኢት ኢዝ። እዚህ ጋር አይታችሁ ከሆነ ወደ ውጭ መስፋት የምትፈልጉ ከሆነ ዩ ሃፍ ቱ ስታርት ፍሮም ኢንሳይድ። ይሄ ሁሉ በውስጥ በኩል ኤክስፔሪንስ የምታደርጉት ነገር ህይወታችሁ ውስጥ የሚመጣው ከውስጥ ተነስታችሁ የውጭውን ዓለም ኢንፍሉዌንስ ካደረጋችሁ ነው። ከውጭ የምትነሱ ከሆነ ዩ አር ዱዊንግ ዘ ኦፖዚት። ስለዚህ ግሬ ፒፕል ቼንጅ ዘ ወርልድ ፎርም ዊዝን ደምሰልቭስ፣ ባላቸው ነገር ነው ሰዎች ዓለምን የሚለውጡት ምክንያቱም ዓለምን የሚለውጥ ነገር ኦረዲ እናንተ ውስጥ አለ። እነዚህ ሰዎች በሙሉ ያንን ነው ያደረጉ። ሌስ ብራውን፣ ቦብ ፕሮክተር፣ ኃይሌ ገብረስላሴ፣ ዋረን ባፌት፣ በቀለ ሞላ፣ ጄፒሶስ፣ ቶኒ ሮቢንስ፣ ኪንግ እነዚህ ሰዎች በሙሉ ከውስጣቸው የተነሱት ችሎታቸው የተለያየ ነው። እውቀታቸው የተለያየ ነው። መንገዳቸው የተለያየ ነው። ግን ቼንጅ ዘ ወርል ኢንዘ ኦን ሳይ። አንዳንድ ሰው ደግሞ ከዚህ ነው የሚነሳው። አክቹዋሊ አብዛኛው ሰው አለምን አይቶ አካውንቱ ላይ ያለውን ባንክ አካውንቱ ላይ የተጻፈውን ቁጥር አይቶ ነው ህይወትን ኢንተርፕሬት የሚያደርገው። ከዛ የምትነሱ ከሆነ ካያችሁት ውጫዊ ነገር ጋር እኩል ሆናችሁ ስለምጀምሩ፣ ኤክስትራኦርዲነሪ ነገር ከዛ ቁ መምጣታችሁ ነው ከእናንተ ውስጥ ነው ህይወት የሚወጣ። ውጭ የሚያዩ ሰዎች ወደ ውስጥ በኩል እያነሱ ነው የሚሄዱት። ከውስጥ የሚነሱ ሰዎች አለም ላይ ተጽዕኖ እያዘድሮ ነው የሚሄዱት ኢትወርክስ ዳ ወይ። ስለዚህ እነዚህ ሰዎች በዚህ ነው የምታቁት፣ ያማርራሉ። ምንም እንደሌላቸው ነው የሚነግሯቸው ሁሉ ነገር ግን በእነሱ እጅ ላይ ነው ያለ። ስለዚህ ምንድን ነው ከዓለም ከጀመርክ ራስን ማየት ከዓለም ከጀመርክ፣ በህግ በዓለም ህግ ትተዳደራለች።